ሶፊያ ጭራሽ ስምሽ ይልነ ዩቱብ አላወቀሽ መሰለኝ። እኛ ብር ብር ያኔ ከውጭ ነው የመጣው፣ እና ተውጭ ያስመጣ አርባ ገለ

እስኪ እኛ ብሬኒ የሰራን በለሽ ሳሎና ሳሎና ዘ ሀገር አያቁም ብለሽ ታምኔለሽ ነ አይማ የምራ አያምኑ አያቁ እና ያቁም በለሽ አለሁኝ። ፋጡማ ዩቲዩብ አሂደን ወሳህዳን የኔ ውድ ቀናቶች በመጡ ቁጥር እቺን ዓለም እየተሰነበትካት መሆና እንዲሁም የግሞ ሞት ወዲያ እንተ እየገሰገሰ እየመጣ መሆኑን አስታውስ። አንድ ቀን በመሸ ቁጥር እዚች ዓለም እንዴት ትኖር ከተወሰነልህ ጊዜ ቀን ቀነስክ ማለት ነው። ሼር እያደረጋችሁ በጣም ሀቢበቴ፣ እስኪ ጥሩ ነገር ሰርተን አላህ ገመ ንገናኛ አላህ ያድርገን። አሁን ፋጡማ እየልክ ነሽ ሀቢበቲ፣ አላህ ጥሩ ነገር ያሰራና ማለት ነው።